መሀመድ ሳላህ በሊቨርፑል ቤት አዲስ ለተጨማሪ ሁለት ዓመታት የሚያቆየውን ኮንትራት ትናንትና ተፈራርሟል። ሙሉ የውድድር ዓመቱን የቆየውን የኮንትራት ፈርም አትፈርም ሳጋ አሁን መቋጫ አግኝቷል። ትናንት በአንፊልድ ላይ ጥቁር በጣም ሰፊ ባጊ ሱሪ ነገር ለብሶ ጥቁር ጫማ አድርጎ እርሱን ቀዩን ማሊያ አስለብሰውት የንጉሥ ወንበር ላይ አስቀምጠውት። እነርሱ ግብፃዊው ንጉስ እያሉ አይደል የሚጠሩት የሚዘምሩለት ዘኢጅፕሽን ኪንግ እያሉ ነውና የንጉስ መጎናጸፊያውን አድርገውለት ጥሩ ወንበር ላይ ያስቀምጠውት የውል ማራዘም ዜናውን በዚያ ፎቶ ይፋ አድርገዋል 2024/25 የውድድር ዓመት የሶስት ተጫዋቾች የኮንትራት ጉዳይ የትሬንት አሌክዛንደር አርኖልድ የቨርጅል ቫን ዳይክ እና የመሐመድ ሳላ ሙሉ የውድድር አመቱን የቆየ ወሬ ነው። በሊቨርፑል ቤት አሁን ቢያንስ የአንደኛው አልቆላቸዋል። የሁለት አመቱ ሳላ ዘንድሮ በአንድ የፕሪመር ሊግ ጨዋታዎች ላይ 27 ጎልና 17 ለጎል የሚሆኑ ኳሶችን አመቻሽቶ ማቀበል የቻለ ነው። በሊጉ በቀጥታ 44 ጎሎች ላይ መሳተፍ ችሏል። የሊቨርፑል ደጋፊዎች በክለቡ ላይ ጫና እያደረጉ ነው የቆዩት ይህንን ተጫዋች አስፈርሙት እንጂ ምንድን ነው የምጠብቁት ለሳላ ኮንትራቱን ስጡት እንጂ እያሉ አሁን የውል ማራዘሚያውን ፈርሟል። የእርሱ ትልቁ ዜና ክለቡ በቀጣይ ሰባት የሊግ ጨዋታዎች አላቸውና እነዚህ ጨዋታዎች ላይ አተኩረው የፕሪምየር ሊግ ሀያኛ ዋንጫቸውን ለማሳካት ከአምስት ዓመት በኋላ ደግሞ ሁለተኛ ዋንጫቸውን በእጃቸው ለማስገባት በሩን ይከፍትላቸዋል። ይሄ ተጫዋች በሁሉም ውድድሮች ላይ በአርባ አምስት ጨዋታ በዚህ ውድድር ዓመት ሰላሳ ሁለት ጎልና ሀያ ሁለት ለጎል የሚሆኑ ኳሶችን አመቻችቶ ያቀበለ ነው። ሀምሳ አራት ጎሎች ላይ በቀጥታ ተሳትፏል በአርባ አምስት ጨዋታ። ታዲያ ውላ ለመስጠት የሚያስችል ምን ነገር አለ? ሳላ ሁለት ሺህ አስራ ሰባት ላይ ነው ከሮማ ወደ ሊቨርፑል የተዘዋወረው ከዚያ በኋላ አንድ መቶ ሰማኒያ አራት የፕሪሚየር ሊግ ጎሎችን ማስቆጠር ችሏል። በፕሪሚየር ሊጉ ታሪክ አምስተኛ ከፍተኛ ጎል አስቆጣሪ ነው፣ በጣምራ ይዞታል የአምስተኛነቱን ደረጃ። ለሊቨርፑል ደግሞ በሊጉ ከፍተኛ ጎል አስቆጣሪ ሆኖ ተመዝግቧል። በሁሉም ውድድሮች 243 ጎሎችን አግብቷል ለክለቡ። ይሄ ደግሞ የምን ጊዜም ሶስተኛ ከፍተኛ ጎል አስቆጣሪ ያደርገዋል። ሁለት ጊዜ የአፍሪካ የአመቱ ምርጥ ተጫዋች ተብሎ የተመረጠው ሳላ ሁለት ጊዜ ከግብጽ ጋር የአፍሪካ ዋንጫን ለማንሳት ከጫፍ ደርሶ ሁለተኛ ያጠናቀቀው ተጫዋች በሊቨርፑል ቤት አንድ የፕሪሚየር ሊግ፣ አንድ የቻምፒየንስ ሊግ፣ አንድ የክለብ ዓለም ዋንጫ፣ አንድ የኤፌ ካፕ፣ የሊግ ካፕ ሁለት ጊዜ ዋንጫዎችን አሳክቷል። በስምንት ዓመታት ቆይታው በሊቨርፑል እንግዲህ ትልልቅ የሚባሉ ስኬቶችን ማስመዝገብ የቻለው ተጫዋች አሁን ወደ አስር ዓመት ያደርገዋል። ስምንት ዓመታት የነበረውን የሊቨርፑል ቆይታ አስር ዓመታት እንደሚሆን ተስፋ አድርጋለሁ ብሏል። ትናንትና በሕይወቱ በጣም ደስተኛ ነው፣ በእግር ኳሱም በሊቨርፑል እጅግ ደስተኛ እንደሆነ ገልጿል። የእግር ኳስ ዘመኔ ምርጥ ጊዜ እዚህ ያሳለፍኩት ነው እዚህ ለመቆየት የፈረምኩት ትልልቅ ዋንጫዎችን እንደምናሸንፍ እርግጠኛ ስለሆንኩ ጭምር ነው የሚል ሀሳቡ ነበረ ያጋራው ሶስቱ የቡድኑ ወሳኝ ተጫዋቾች እስከ መጨረሻው የውል ዘመናቸው ድረስ እንዲዘልቁ መፍቀዳቸው ሊቨርፑል ትልቅ ጫና ውስጥ እንዲገቡ አስገድዷቸው ነበረ። የሃያ ስድስት ዓመቱ ትሬንድ አሌክሳንደር አርኖልድን እንኳ ያጡት ይመስላል። በዚህ ስህተታቸው ምክንያት ተጫዋቹ ወደ ሪያል ማድሪድ ማቅናቱ አይቀሬ ነው። ሌላኛውን ቨርጅል ቫንዳይክን ግን ለማቆየት ተስማምተዋል። በቀጣይ ደግሞ የሚጠበቀው የእርሱ ዜና ነው። የሳላህ መቆየት በክለቡ ዙሪያ ያሉትን አለመረጋገጦች ጥርጣሪዎችን ሁሉ አሁን የሚቀርፍ ነው። ከአንድ አመት በፊት የክለቡ ስፖርቲንግ ዳይሬክተር ሆኖ የተሾሙት ሪቻርድ ሂውስ በጣም ትልቅ የሚባለውን ድል ነው ያስመዘገቡት ሳላህን ለማቆየት በመስማማታቸው ከሳላህና ከወኪሉ ራሚ አባስ ኢሳ ጋር በውል ጉዳይ ለወራቶች ሲደራደሩ ቆይተዋል። አሁን ሪቻርድ ሂውስ አሳክተውታል። ሳላህና ቆይተውታል። ፌንዌይ ስፖርትስ ግሩፕ የእግር ኳስ አካሄዳቸው በተለይ እድሜያቸው ለገፋ ተጫዋቾች ትልልቅ የሚባሉ ውሎችን ለመስጠት ፍላጎት አልባ ነው እና አሁን ሰኔ ወር ላይ ሰላሳ ሶስት ዓመት የሚሞላውን ሳላህ ኮንትራት ሰጥተው ያቆዩት ይሆን ተብሎ በጣም ትልቅ ጥርጣሬ ውስጥ ደጋፊዎች ገብተው ነበር። ይህንን ሁሉ ያስቀረ ነው። የኮንትራት ማራዘሚያዎቹ ለተጫዋቾች የሚሰጡት ተጫዋቾች ወደፊት ስለሚያስመዘግቡት ብቃታቸው፣ ወደፊት ሊያሳኩት ስለሚችሉት ነገር ስሌት ውስጥ ገብቶ ነው እንጂ ባላቸው ታሪክ አይደለም። ሳላህ ባለው ታሪክ የሁሉ ጊዜም አይቆይም ነበረ ኮንትራት ለመስጠት ባለው ነባር ብቃት ቢሆን ወይ ደግሞ ባሳለፈው ነገር ቢሆን ግን እርሱ አይደለም ከግምት ውስጥ የሚገባው። ወደፊቱ ነው ከግምት ውስጥ የሚገባው። ኮንትራት ብንሰጠው የኮንትራቱን ጊዜ በተገቢው መንገድ ያገለግለናል ነው የነሱ ጥያቄ። የሳላ 184 የሊግ ጎሎች በሊጉ የምንጊዜም ከፍተኛ ጎል አስቆጣሪነት አምስተኛ ላይ ያስቀምጦታል። አሁን የበለጠ ወደፊት እንዲጠጋ ያስችለዋል። ሁለት አመት ኮንትራቱ አለን። ሽረር 260 ጎሎች ላይ የፕሪምየር ሊጉ የምንጊዜም ከፍተኛ ጎል አስቆጣሪ ነው። ሃሪ ኬን 213 አሉት፣ ሁለተኛ ነው። ዌይን ሩኒ 208 አንድሪ ኮል 187፣ ሰርጂዮ አጉዌሮ እና መሐመድ ሳላህ 184 ጎሎች አሉት። ምናልባት የአንድሪ ኮል በዚህ የውድድር ዓመት ሊሰበር የሚችል ነው። ምክንያቱም በዚሁ አካሄዱ ከቀጠለ 187 ጎሎችን አንድ ሀትሪክ እንደማለት ነው እና ቶሎ ይደርስባቸዋል ከዚያ ትልቁ ታርጌት ወይን ሩኒ እና ሃሪኬን ላይ ይሆናል ማለት ነው 208 እና 213 ጎሎች ላይ ኢላማውን አድርጎ በቀስት በወንጭፍ አወራወር ደስታውን የሚገልጸው ሰው እነዚህ ላይ ኢላማውን ያደርጋል ቀስቱን እነሱ ላይ ለመወርወር ሳላ ያለውን የጎል ማግባት ብቃት ከጨዋታ ጨዋታ ከአመት አመት እየጨመረ ነው የሚገኘው ይሄ ዳታዎች ያግዙታል ቁጥራዊ መረጃዎች በደንብ አድርገው ይህንን ይደግፉለታል። በብዛት ክለቦች እድሜያቸው ከሰላሳ የተሻገረ በተለይ ደግሞ የአጥቂ ስፍራ ተጫዋቾችን ትልቅ ኮንትራት ለመስጠት ፍርሃት አላቸው። ምክንያቱም እነዚህ ተጫዋቾች ፍጥነታቸው ይቀንሳል፣ ጉልበትና ጥንካሬያቸው ያንሳል። ስለዚህ ሳላ ቀጣይ ሰኔ ላይ ሰላሳ ሶስት ዓመት የሚሞላው ተጫዋች እንደው ፍጥነቱ ቀንሶባቸው በኋላ እንዳይቸገሩና ብዙ ገንዘብ ደግሞ እያሸከሙት የኮንትራት ጊዜውን እስኪያበቃ ድረስ እርሱን ባለዳ ሆኖ ከመቀመጥ ብለው ሲጠብቁ ነበር። ግን ሳላህ እንደዛ አይደለም። ይበልጡኑ ፍጥነቱ ይበልጡኑ ጉልበቱ እየጨመረ ነው የመጣው። ለምሳሌ ወደ ሊቨርፑል ሲመጣ ማን ነው 2017 18ን ብንተው 2018 19 ላይ የሞ ሳላ በጣም ከፍተኛ የሚባለው ስፒድ ወይም ፍጥነቱ 30 ነጥብ 9 ኪሎ ሜትር በሰዓት ነበረ የሚምዘገዘገው። ወደ 31 ኪሎ ሜትር የተጠጋ እንደማለት ነው። ባለፉት ሶስት አመታት ግን ሳላ ይሄንን እያሻሻለ መጥቷል። አሁን በዚህ የውድድር ዓመት ሳላ በሰዓት 31 ነጥብ አንድ ኪሎ ሜትር በሰዓት እየሮጠ ነው የሚገኘው። ይሄ ማለት ያን የወጣትነት ዘመኑ ላይ ከነበረው ፍጥነት የበለጠ አሻሽሎታል እንደማለት ነው። ከዛ ባለፈ በእነርሱ አጠራር ጎል ኢንቮልቭመንት የሚሉት የበለጠ እየተሻሻለ መጥቷል። 2017/18 የመጀመሪያው የውድድር አመት በፕሪሚየር ሊጉ 32 ጎልና 10 ለጎል የሚሆኑ ኳሶችን አመቻችቶ በወጣበት አመት ሞሳላ በየጨዋታው በየዘጠና ደቂቃው ዜሮ ነጥብ ዘጠኝ ዘጠኝ ጎልና ዜሮ ነጥብ ሦስት አንድ አሲስት ያስመዘግባል። በሬሾ ስንመለከተው አሁን በዚህ የውድድር ዓመት 27 ጎልና 17 ለጎል የሚሆኑ ኳሶችን አመቻችቶ ያቀብሏል። ዜሮ ነጥብ ስምንት ስምንት በየዘጠና ደቂቃው ጎል ያስቆጥራል። ወደ አንድ ጎል ገደማ እንደማለት ነው። በየጨዋታው ደግሞ ዜሮ ነጥብ አምስት ስድስት ለጎል የሚሆን ኳስ አመቻችቶ ያቀብላል በፕሪምየር ሊጉ በየሁለት ጨዋታው ቢያንስ አንድ ለጎል የሚሆን ኳስ አመቻሽቶ ያቀብላል እንደማለት ነው። በፕሪምየር ሊጉ በጎል ኢንቮልቭመንት ወይንም በጎል ተሳትፎ ሞ ሳላህ በጣም አስገራሚ ቁጥር ነው ያለው። 267 የጎል ተሳትፎዎች አሉት ሞ ሳላህ። በጥቅሉ ወደ ሊቨርፑል ከመጣ በኋላ 243 ጎልና 111 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። በፕሪሚየር ሊጉ ከእርሱ የተሻለ የጎል ኢንቮልቭመንት ወይም የጎል ተሳትፎ ያለው ተጫዋች ወይን ሩኒ ነው። 276 የጎል ተሳትፎ አለው። ሪያን ጊግስ 271 የጎል ተሳትፎዎች አሉት፣ በአሲስትና በጎል ቁጥሮች ተደምሮ ማለት ነው። ሞሳላ ሁለት መቶ ስልሳ ሰባት ላይ ደርሷል። እነዚህን ተጫዋቾች በቅርቡ ሊያልፋቸው እንደሚችል፣ ዘንድሮ ሊሻገራቸው እንደሚችል አመጣጡ ያስታውቃል። ጎል ብቻ የሚያገባ ተጫዋች አይደለም። በሞሳላ ለጎል የሚያቀብላቸው ኳሶችም እጅግ የላቁ ናቸው። ቁጥሮቹ እንግዲህ ይህንን ተጫዋች ነው ለሁለት አመት ሊቨርፑል ለማቆየት የተስማማው። ግን ይሄ የድርድር ሂደት የውስጥ ጉዳዩ እንዴት ያለ ነው የሚለውን እስቲ ለመፈተሽ እንሞክር። እንዴት ነው እዚህ ጋር የደረሱት? ይህንን ሁሉ ወር ሲገፋ ሲንከባለል ሲንከባለል የቆየው በምን አይነት መንገድ ነው የሚለውን በቀሩን ደቂቃዎች ደግሞ ለመመልከት እንሞክራለን። ትላንትና የሳላህ ኮንትራት መፈረም ዜና ሊቨርፑል በማህበራዊ ትስስር ገጾቹ ላይ ሲያሰፍር የተጠቀመው ታግ ላይን ወይንም ዜናውን ለማብሰር የተጠቀመበት አገላለጽ ሞር ኢን ዛን አውት ከመውጣት ይልቅ ወደ መግባት ያዘነበለ እንደማለት ነው። ይሄንን የተጠቀሙት በምክንያት ነው አድማጮች። ህዳር ወር ላይ ራሱ ሳላ ሳውዝሃምተንን በእርሱ ሁለት ጎሎች ታግዘው ከመመራት ተነስተው ሶስት ለሁለት አሸንፈው ከወጡ በኋላ ስለ ኮንትራቱ ጉዳይ ሲጠየቅ እርሱ የዛኔ ምን አለ ሞር አውት ዛን ኢን አለ ከመቆየት ይልቅ ወደ መውጣቱ ያዘነበለ ነው ብሎ የዚያኔ አስተያየት ሰጠ እና ያንን አስተያየቱን ነበረ ያንን ታግላይን ነበረ ገልብጠውት ሊቨርፑሎች ሞር ኢን ዛን አውት ብለው ትላንትና የውል መፈረም ዜናውን ያበሰሩት፣ የሊቨርፑል የሶሻል ሚዲያ ቲም ጥሩ ታግ ላይን አግኝተዋል። ጥሩ ብልሃት ነው የተጠቀሙት። ወድጅ ዋለ ነው ሳላ የፈረመው ኮንትራት። የውል ማፍረሻ ያልተካተተበት ነው። የበፊቱ ኮንትራቱም እንደዛው አይነት ነው። የውል ማፍረሻ የለውም ነበረ። ከበፊቱ ስምምነቱ ጋር ከበፊቱ ውሉ ጋር በብዛት በብዙ ነገሮች የተመሳሰለ ነው ሲል ዚ አትሌቲክ ይነግረናል። ስለ አዲሱ የትላንትና ውሉ ሲናገር አንድ አይነት ነው፣ በጣም ተመሳሳይ ነው ይላል። አርሊንግ ብራውት ሃላንድ የፕሪምየር ሊጉ በጣም ከፍተኛ ደሞዝ ተከፋዩ ተጫዋች እርሱ ከሚያገኘው ብዙ ያነሰ አይደለም፣ ሳላ የሚያገኘው በሳምንት የበፊቱ ውሉ 350 ሺህ ፓውንድ ደሞዝ ነው የሚያገኘው 350 ሺህ። አዲሱ ውሉም ከዚህ ያነሰ አይደለም ትንሽ ከዚህ ቢጨምር እንጂ። ነገር ግን የቦነስ ከብቃት ጋር የተያዘ የሚጨመር የኢንሴንቲቭ እና ደግሞ የኮሜርሻል ስምምነቶች የገበያ ስምምነቶችና ከብቃት ጋር የተያያዙ ውሎች ተጨማሪ ገንዘብ በደንብ የሚያስገኝለት ነው። ምናልባትም አዲሱ ውሉ እነዚህ እነዚህ ነገሮች ተግባራዊ ሲሆኑ እስከ አንድ ሚሊየን ፓውንድ ድረስ በሳምንት ሳላህ ሊዝቅ ይችላል። ከደሞዙ ጋር ተጠቅልሎ ማለት ነው። ቦነሱ፣ ኢንሴንቲቭ፣ የገበያ ስምምነቱ እና ደግሞ ከብቃቱ ጋር እየተያያዘ አክቲቬት የሚሆኑ ውሎች እነዚህ ክላውስ እስከ አንድ ሚሊዮን ድረስ በሳምንት ሊያስገኝለት ይችላል። የሳላ ወኪል ራሚ አባስ ይባላል። ኮሎምቢያዊ ጠበቃ ነው። በብዛት እንደዚህ ያሉ በጣም ሴንሲቲቭ የሚባሉ ጉዳዮችን በስልክ የመነጋገር ፍላጎት የለውም። በስልክ ማውራት አይወድም። ዋትሳፕ ደግሞ አይጠቀምም። ምክንያቱም እርሱ የተቀመጠበት ዱባይ ዩናይትድ አረብ ኤምሬት ዋትሳፕን ትከለክላለች። ስለዚህ ሰውየው በብዛት በአካል ተገናኝቶ ነው ጉዳዩን የሚገልለው። ጉዳይ ሲገድል በአካል ነው። ኖ ፊትለፊት አይን ላይን እየተያየን ነው የሚል ሰው ነው። 2017 ላይ ሳላህን ከሮማ ሲያስፈርሙት ሊቨርፑሎች በጊዜው ስፖርቲንግ ዳይሬክተር የነበሩት ማይክል ኤድዋርድስ እና የምልመላ ኃላፊው ዴቭ ፋሎው ዱባይ ድረስ ሄደው ነው ራሚ አባስን አግኝተውት ከዛ ከሮማ ወደ ሊቨርፑል እንዲፈርም ያስማሙት። አሁንም የውል መፈረሙን የኮንትራት ስምምነቱን ድርድር በአካል ነው የበዛውን ነገር የሚገለው። ስፖርቲንግ ዳይሬክተሩ አሁን ማርኪዩስ ሆነዋል። ስራውን ባለፈው ዓመት ነበር የጀመረው እና እኚህ ሰውዬ ወደ ኃላፊነት ሲመጡ ትልቁ የሚባለው ጥያቄ የየርገን ክሎፕን ተተኪ መፈለግ ነበረ። ከዚያ የየርገን ክሎፕን ተተኪ ሲያፈላልጉ ቆዩና መጨረሻ ከፋይኖርድ አርነስ ሎትን ለመቅጠር ክለቡ ወሰነ። ከዛ ትኩረታቸውን ወደ ሶስቱ ተጫዋቾች አደረገ። ወደ ሳላ፣ ወደ ቨርጅል ቫንዳይክና ትሬንድ አሌግዛንደር አርኖልድ። እኚህ ስፖርቲንግ ዳይሬክተር ከጊዜ ጋርሽ ቅድምድም ላይ ነበሩ። ሶስቱ የቡድኑ ትልልቅ የሚባሉ ተጫዋቾች በክረምቱ ውላቸው ሊያበቃ፣ ከጥር ጀምሮ ደግሞ ከሌላ ክለብ ጋር ሊደራደሩ ፈቃድ ስላላቸው ጊዜ የላቸውም። ከጊዜ ጋርሽ ቅድምድም ላይ ሆነው ነው የእነዚህን ኮንትራት የማራዘም ስራ የጀመሩት። የቅርብ ሹመት ስለሆነ ከጊዜ ጋር ጥድፊያ ግድ ይላቸዋል የትሬንት ከሳላና ከቫንዳይክ ይለያል ምክንያቱም እድሜው ሀያዎቹ አጋማሽ ነው ደግሞ ሪያል ማድሪድን የሚያክል ትልቅ ክለብ እየፈለገው ነው ሁለቱ ግን እድሜያቸው ሰላሳዎቹ መጀመሪያ አካባቢ ነው እና የፐርፎርማንስ ችግር የለባቸውም ደግሞ በግልጽ እየወጡ መቆየትን ይፈልጋሉ መቆየታቸውን ይናገራሉ ማይክል ኤድዋርድስ እና ፋሎስ የምልመላ ኃላፊው ማርኪዩስ እንዳደረጉት የሳላህን ወኪል አባስን ዱባይ ላይ ሄደው አገኙት የመጀመሪያ በረራቸውን መስከረም አካባቢ ነበር ያደረጉት ሂዩስ ስለ ሳላ የዚያኔ ማረጋገጫ ፈልጎ ነበረ አባስን ጠይቆታል ሳላ እርግጠኛ ነህ ወይ በሊቨርፑል መቆየት ይፈልጋል ይሄንን እርግጠኛ ነህ ብሎ ለማረጋገጥ ነው ዱባይ ድረስ የሄደው፣ እና ሌሎች ሌሎች ነገሮችንም በአካል ተገናኝቶ ለማውራት የዚህኔ። ወደ ዩኬ ሂውስ ሲመለስ አባስ ግን ጥርጣሬ ገብቶት ነበረ። እንዴት የደንበኛዬን ፍላጎት ጥርጣሬ ውስጥ ሊያስገቡ ቻሉ ሊቨርፑሎች? እንዴት ነው ሀሳባቸው? ሊቨርፑሎች ሳላህን ሊለቁ አስበዋል እንዴ? እንዴት በሊቨርፑል መቆየት ይፈልጋል እያሉ ይጠይቃሉ? ብሎ አባስ በሂውስ ተግባር ተደንቆ ነበረ። የሳላን ግልጋሎትና ሚና ያከበረ አይደለም ብሎ ነው እሱ የያዘው። ይህንን ንግግሩን ማርኪዩስ እንዴት ሳላ መቆየት ይፈልጋል ብሎ ይጠይቀኛል ብሎ ያነሳውን ሀሳብ ሳላ ግን ሜዳ ላይ ያለ መዋዠቅ ብቃቱን እያሳየ ነው። ከዚያ የሳላ ጎሎች እና አሲስቶች ሳይዋዥቁ ቀጥለዋል። ሊቨርፑል የክፍያ ጉዳዩ አጀንዳ እንዳልሆነ ለማረጋገጥ ለገንዘብ ገንዘብ ብዙም ጉዳይ እንዳልሆነባቸው ለአባስና ለተጫዋቹ መንገር ፈልጓል። እኛ አጀንዳችን አይደለም፣ ግድ የለም፣ እኛ የገንዘብ ጉዳይ ብዙ አያሳስባቸው፣ የፈለገውን ያገኛል፣ ግን ማቆየቱን ነው እኛ እርግጠኛ መሆን የፈለግነው እያሉ ይነግራሉ። ሳላ ከፌንዌይ ስፖርት ግሩፕ ጋር እና ወኪሉ ይሄ ግን እውነት ላይሆን እንደሚችል ጠንቅቀው ያውቁታል። ምክንያቱም የትኛውም ስምምነት ፌንዌይ ስፖርት ግሩፕ የሚያጸድቀው ነው። ፌንዌይ ስፖርት ግሩፕ ደግሞ ሰስቴይናብል የሆነ ዘላቂ የሆነ የፋይናንስ አስተዳደርን የሚቀበል ነው። ገንዘብ አጀንዳችን አይደለም ቢሉም እነዚህ ወኪሎች እነዚህ ስፖርቲንግ ዳይሬክተርና የምልመላ ኃላፊው ይህንን ቢናገሩም ግን የእነርሱ አለቃዎች ግን የሚሰሩት እንደዛ በሆነ መንገድ እንዳልሆነ አባስ ጠንቅቆ ያውቃል። ምክንያቱም ከዚህ በፊት ተደራድሯልና። ይህንን መርህ መጣስ የለበትም። ሳላህ በሜዳ ላይ የቱንም ያህል ቢደምቅ የክለቡን ሕልውና ስጋት ውስጥ ሊከት የሚችል ስምምነት በፍጹም ከፌንዌይ ስፖርት ግሩፕ ሊመጣ እንደማይችል እርግጠኞች ናቸው። ሳላ በእነዚህ ሰሞናት ይጫውት የነበረው ለባሎን ዶር ነው። ባሎንዶሩን ለማሸነፍ በማሰብ ነው። ባለፉት አስር ዓመታት ይሄንን ሽልማት የወሰዱ ተጫዋቾች እድሜያቸው ሰላሳዎቹ መጀመሪያና ሰላሳዎቹ አጋማሽ የደረሰ ነው። ቤንዜማን ብትወስዱ፣ ሉካ ሞድሪችን ብትወስዱ፣ ሜሲን ብትወስዱ፣ ክርስቲያኖ ሮናልዶን ብትወስዱ ባለፉት አስር ዓመታት ይህንን ሽልማት የወሰዱ ተጫዋቾች እድሜያቸው በሞሳላ ሬንጅ ውስጥ ስለሆነ ሞሳላ ይህንን ዋንጫ የማስሸንፍ ይህንን ሽልማት የመውሰድ ፍላጎት አለው። ደግሞ ከፕሪምየር ሊጉ ሮድሪ የ28 ዓመቱ ተጫዋች ባለፈው ዓመት አሸናፊ ሆኖ ማጠናቀቁ ሌላ የፕሪምየር ሊግ ተጫዋች በቀጣይ ሽልማቱን ለመውሰድ በር የከፈተ ስለሆነ ሳላህ ኢላማውን እዛ ላይ አድርጎ እየተጫወተ ነው። ሜዳ ላይ ደጋፊዎቹ ጫና እንዲፈጥሩ፣ ይህንን የሚወስኑ ሰዎች ደግሞ እምነት እንዲያደርጉ፣ እሱ ብቃቱ ሳይዋዥቅ እየቀጠለ ነው የሚገኘው። እንግዲህ በዚህ ሁሉ ጊዜ ውስጥ የኮንትራቱ ጉዳይ እድገት ሳያሳይ ቆየ። ጥቅምት አካባቢ ነው ሁለተኛውን ጉዞ ያደረገው የሚባለው ጥቅምት መጨረሻ አካባቢ ወደ ዱባይ ማርኪውስ ራሚ አባስን ለማግኘት የሳላህን ኮሎምቢያዊ ጠበቃ ወኪል ለማግኘት የሄደው ሀያ ሀያ ሁለት ላይ የውል ማራዘሚያ ሳላህ ሲፈርም በክለቡ ታሪክ በጣም ከፍተኛ የሚባል የደሞዝ ስምምነትን ሳላ ሲያደርግ አባስ ያወራ የነበረው ከማይክል ኤድዋርድስ ወይ ደግሞ ከጊዜው የስፖርቲንግ ዳይሬክተር ከሁሊያን ዋርድ ጋር ሳይሆን ከፌንዌይ ስፖርትስ ግሩፕ ፕሬዚደንት ከነበሩት ከማይክ ጎርደን ጋር ነው እና መስከረም ላይ ማርኪውስ እና ባሮው ነው የመጡት ጥቅምት መጨረሻ አካባቢ ማርኪውስ ነው የመጡት እነዚህ ሰዎች የክለቡ ስፖርቲንግ ዳይሬክተር ቢሆኑም የመጨረሻውን ፊርማ የመጨረሻውን ውሳኔ ግን የሚወስነው የፌንዌ ስፖርትስ ግሩፕ ሰዎች ናቸው፣ የነዚህ አለቆች ናቸው። እና አለቆቹ እስካሁን ከአባስ ጋር አለመነጋገራቸው ሰውየውን ጭንቀት ውስጥ ከቶታል። እና ማይክ ጎርደን እስካሁን ለንግግሩ አልመጣም። ወደ ዱባይ እየመጣ ያለው ሂዩስ ነው። ከጎርደን ጋር በጣም የዘገመ ፍጥነት ነበረ። ከዚህ በፊት ሀያ ሀያ ሁለት ላይ ሲነጋገሩ የሳላን የኮንትራት ማራዘም ስምምነት ሲፈጽሙ በጣም የዘገመ ነበረ። እስከ መጨረሻዎቹ ሶስት ሳምንት ድረስ ሀያ ሀያ ሁለት ላይ ሳላ እንደውም ይለቃል ተብሎ ነበረ እና ግን መጨረሻዎቹ ሰሞናት ላይ ሰውየው መፈጸም ይችላል። ሰውየው የመጨረሻውን ፕሬዚዳንትም አይደል የመጨረሻውን እሱ መስፈር ስለሚችል ፈጠን ፈጣን ፈጠን እናደረገውና ስምምነት ተስማሙ እና የዚያኔ ሳላ የተስማማው ስምምነት በሊቨርፑል ታሪክ የትኛውም ተጫዋች አግኝቶት የማያውቀውን ገንዘብ ያስገኘለት ነው። ደሞዙ፣ ኢንሴንቲቭ፣ ቦነሱ፣ ተጨማሪ ክፍያዎች፣ የኮሜርሻል ስምምነቶችና ሌሎችም እንደውም ይሄ ዝርዝር የስምምነት ውል በዩኤስኤ በጣም ዝነኛ በሆነው ዩኒቨርሲቲ በሃርቫርድ ቢዝነስ ስኩል እንደ ኬዝ ስተዲ ተደርጎ ተጠንቷል፣ ጭምር ጥናት ጭምር ተደርጎበታል። በጣም አስገራሚ ስምምነት ስለሆነ እና ይሄንን ስምምነት ደግሞ ማይክ ጎርደን ነው የኤፍኤስጂ ፕሬዚደንት አፍጥኖት መጨረሻ ላይ የደረሰው። አሁንም እየተመላለሰ የሚገኘው ግን ዱባይ ሂውስ ነው ያለ ስምምነት። እንግዲህ ቆዩ የፌንዌይ ስፖርት ግሩፕ ባለቤቶች እስካሁን ሳይመጡ ቆዩ እና ይሄ ያሳሰበው ይመስላል። ሳላህ እንግዲህ ይህንን ሲመለከት የማይክል ኤድዋርድስም ጉዳይ አልገፋ ሲል፣ የፌንዌይ ስፖርትስ ግሩፕም ሰዎች አለመምጣታቸውን ሲያይ፣ የአባስና የሂዩስ የሁለተኛ የዱባይ ንግግርም ከስምምነት ይልቅ ብዙ ያልተስማሙት ጉዳዮች ላይ ገና ጅምር አካባቢ መሆኑን ሲያይ ከወኪሉ አባስ አንድ መልእክት ደረሰው፣ በል እነዚህን ሰዎች ጫነው እስክተት የሚል ዳር መጨረሻ አካባቢ ሳላህ ያደረገው ይህንን ነው እና እነርሱ እንግዲህ ዘገም እያሉ የመጡት ምክንያታቸው ወደ መጨረሻ አካባቢ ለደጋፊዎች ይኸው ኮንትራት አቅርበንለት ነበረ፣ ግን እርሱ ሳይፈርም ቀረ ብለው ከኃጢአት ራሳቸውን ለማዳን ነው ነጮቹ እንደሚሉት ቱ ሴቭ ዘ ፌስ ፊታቸውን ለማዳን ነው፣ ደጋፊዎች እንዳያውቅሷቸው ለማድረግ ነው። አሁን ላይ ማጣደፍ ማቻኮል እየቻሉ ወደኋላ ላይ ከዛ ዘግየት ይሉና ለደጋፊ ይኸው አቅርበንለት ሳይስማማከው ቀረ፣ ለዛ ነው ትቷችሁ ሄደው ብለው ራሳቸውን ለማዳን ነው እንደዚህ እያደረጉ ያሉትና ጫናው እስክተት አይነት አስተያየት ከራሚ አባስ የደረሰው ይመስላል። ምክንያቱም ሳላ የሰጠው አስተያየት እንደዛ አይነት ይዘት ስላለው ሳውዛምተንን ሶስት ለሁለት ካሸነፉ በኋላ በሞሳላ ድንቅ ብቃት ሁለት ጎሎችን አስቆጥሮ ከረፍት መልስ ባስቆጠረባቸው ሁለት ጎሎች ቡድኑ ካሸነፈ በኋላ በጋዜጣዊ መግለጫ በአስተያየት ላይ ይሄንን ጉዳይ ቤንዚን ሊያርክፈክፍበት ወስኖ ተነሳ። ሳላ ፕራይቬት ሰው ነው። የውላቸው የሳላ ባህሪ አድማጮች ብዙ አደባባይ ላይ የሚወጣ አይደለም። እያንዳንዱ ንግግሩ አስቀድሞ የተጠና አስቀድሞ የታሰበበት ነው። በዚያ ጨዋታ ሁለት ጎል አስቆጥሮ ከወጣ በኋላ በዩናይትድ ኪንግደም ጨዋታውን የሚያሰራጨው ተቋም ስካይ ስፖርት ከጨዋታው በኋላ በነበረ ቃለ ምልልስ ስለ ኮንትራት ሳይጠይቀው ቀረ። እዛ ላይ ጠይቆት ቢሆን በጣም ሸጋ ነበር። እዛው ላይ ስለ ኮንትራቱ ነገር አስተያየቱን ቤንዚኑን ጣል አድርጎ ያልከፈክፈው ነበር ግን ስካይ ስፖርት ጋዜጠኞች ሳይጠይቁት ቀረና ወጣ። ከዚያ ግን ከመልበሻ ክፍል ወጥተው ወደ ቡድኑ ባስ ወደ ቲም ወደሚሳፈርበት አውቶቡስ ሲያመሩ የፕሪንት ጋዜጠኞች የተሰበሰቡበት ቦታ ላይ ሄደና ራሱ ለኮስ አደረጋቸው። እና ስለ ትልቁ ጉዳይ መስማት ትፈልጋላችሁ፣ ትጠይቁኛላችሁ ስለ እሱ ጉዳይ ምናምን አላቸው ጋዜጠኞቹ። ስለዚህ ጉድ መስማት አለማቸው ነው። እና ንገረን ንገረን አሉት። ከዛ ሞር አውት ዛን ኢን ከመግባት ይልቅ ወደ መውጣት ያዘነበለ ነው አለ። ከዛ ደጋፊ መንጫጫት ጀመረ። ጄሚ ካራገር ተግባሩን ኮንኖ ስካይ ስፖርት ላይ ይሄ ራስ ወዳድነት ነው፣ እንደዚህ ማለት አልነበረበትም፣ ሊቨርፑል የሊጉ ኃላፊ ላይ ሆኖ እየመራ ባለበት በዚህ ሰዓት እንዲህ ማለት አልነበረበትም አለ። ሳላና ሬሚ አባስ ግን ጄሚ ካራገር የማያውቀውን አንድ ነገር ያውቃሉ። ለሳላ እስካሁን ኦፈር አልቀረበም፣ የኮንትራት ፈርምልን ጥያቄ አልቀረበም። ግን ከሳላ ጋር ተመሳሳይ ሁኔታ ውስጥ ላሉት ለቨርዥል ቫንዳይክ የኮንትራት ፊርማ ኦፈር እኮ ቀርቦለታል። ለእሱ ግን እስካሁን አልቀረበም እና ሳላህን በቃ ላይ ያስፈርሙት ነው የሚል ስጋት ቀርቦባቸዋል። ይሄንን ባለማግስት የሊቨርፑል ደጋፊዎች በአንፊልድ ባነር ይዘው መምጣት ጭምር ጀመሩ። ጊቭም ዋት ዋንት የፈለገውን ስጡት እንጂ ግብፃዊ ንጉሳችንንማ አታስከፉት፣ ይሄንን ሌጀንዳችንንማ አታበሳጩት፣ አታሳዝኑት የሚፈልገውን ስጡት እያሉ በባነር ጭምር መጠየቅ ጀመሩ። አሁን ጫናው በረከተ ሊቨርፑል ላይ አሁን የሊቨርፑል ቦታ ላይ ሆነው ነገሮች ጭንቀት በረከተባቸው። ሊቨርፑሎች ማቆየት ይፈልጋሉ። አንደኛው ምክንያታቸው እድሜው እየገፋ ያለ ተጫዋች ነው እና እርግጠኛ መሆን ይፈልጋሉ በብቃቱ። ሁለተኛው ደግሞ እንደው ጉዳት ነገር ቢፈጠርስ ብለው ያስባሉ። ሶስተኛው ግን ትልቁ ምክንያት የሳላህን ኮንትራት ነው መጨረሻ ላይ ማስፈረም የሚፈልጉት ፤ ምክንያቱም የሳላህ የኮንትራት ስምምነት በጣም ከፍተኛው የደሞዝ ስምምነት የሚካተትበት እንደሆነ ያውቁታል። እና ሳላህ ቀድሞ ከፈረመ ከሳላህ በኋላ የውል ስምምነት የሚፈርሙ ተጫዋቾች ይኸው ለሳላህ ይንን ሁሉ እየከፈላችሁ ይላሉ። የደሞዝ ስትራክቸራቸውን በሙሉ ያናጋባቸዋል። ትሬንት አሌክዛንደር አርኖልድም ሲደራደር፣ ቨርጂል ቫንዳይክም ሲደራደር የሳላህን ደሞዝ እንደ ማንጸሪያ ያስቀምጡና ይኸው ለእሱ ይህንን ሁሉ እየከፈላችሁ ይላሉ። ስለዚህ የሳላን ጉዳይ መጨረሻ ላይ ነው ማድረግ የፈለጉት፣ መጨረሻ ላይ ነው ማስፈረም የፈለጉት። እነሱ ደግሞ ይህንን አልፈለጉም። ስለዚህ ቶሎ አምጡልን፣ ቶሎ ስምምነቱን አምጡት እያሉ ነው የሚፈልጉት። ሳላህ በሳውዲ አማራጭ አለው የመጫወት ጥር ደረሰና ሌሎች ክለቦችም አይናቸውን እየጣሉበት ነው። ከወደ ፈረንሳይም ፓሪስ ሳን ጀርማ እየተባለ ነው። ግን እሱ በኬሻር መቆየት ይፈልጋል። በደቡብ ሊቨርፑል ከሁለት ሴት ልጆቹና ከሚስቱ ጋር ሆነው እዚያው መቆየት ነው የሚፈልገው። በአሜሪካ ሜጀር ሊግ ሶከር ያሉ ክለቦች ብዙም ኢንትረስት አላሳዩም እና ያለው አማራጭ ወደ ሳውዲ በደንብ ገንዘብ ወደሚያገኝበት ክለብ መዘዋወር ነው ግን ሳውዲው ብዙ አላስደስተው ምክንያቱም ፕራይቬሲውን ይነካበታል ብሎ ሰግቷል በሳውዲ አረቢያ ከፍተኛ ደሞዝ ተከፋይ እንደሚሆን ያውቀዋል ግን የእስልምና እምነት ተከታይ የሆነው ሞሳላ ለልጆቹና ለባለቤቱ የሚፈልገውን አይነት ነጻነት በሳውዲ የሚያገኝ አልመሰለውም ሳላ ማለት የገና በዓል ሲከበር የእስልምና እምነት ተከታዩ ተጫዋች የገና ዛፍ ስር ሆኖ የገና ልብስን ለብሶ እንኳን ለገና ደረሳችሁ እያለ የሚለጥፍ ነው ይህንን ነጻነት ማጣት አይፈልግምና ትልቁ ፍላጎት በሊቨርፑል መቆየት ነው ለባለቤቱም ለተጫዋቹ ለልጆቹም ነግሯቸዋል። ተዘጋጁ፣ ራሳችሁን አዘጋጁ ላንቆይ እንችላለን ብሎ። ግን የካቲት ሲመጣ ነገሮች የበለጠ መፍጠን ጀመሩ። ከዚያ የቀረበለት ስምምነት ደግሞ ሳላህ የሚወደው ራሚ አባስ ወኪሉም የሚስማማበት ሆነ። ገንዘብ ላይ ሊቨርፑሎች እጃቸውን ያዝ ማድረግ አልፈረጉም፣ በደንብ አድርገው ነው የሰጡት። እርሱም እሱን ተቀበለ። ትላንትና ሲናገር የውል ስምምነቱን ለቤተሰቤ ስነግራቸውና በሊቨርፑል እንደምቆይ ሲያውቁ ከልጆቹ መካከል መካ በጣም ነበር የተደሰተችው። ሴት ልጁ መካ ትባላለች አንደኛዋ። ከጓደኞቿና ከትምህርት ቤት መራቅ አልፈለገችም። እዚያው ሊቨርፑል መዝለቅ ነው እሷ ፍላጎቷ፣ እና ቤተሰቡ ሁሉ በጣም ነው የፈነድቀው። ሳላህ ደስ ብሎታል። ከሊቨርፑል መውጣት በፍጹም አይፈልግም ነበር። እንግዲህ ኮንትራቱን ፈረመ። ሂደቱ ይህን ይመስላል።